ከአንደበቱ የወጣው ነገር እንዴት ሊከብዳች አለ? አሁን በነገራችን ላይ እኔ አንድ ሰውን ለመሳደብ ከፈለግኩ ድድብና ብቻ ነው የሚያስፈልገኝ። ዘላለሜን እንዳልኩት ነው፣ ድድብና ብቻ። እኔ አንቺን ለመስደብ ድድብና ብቻ ነው የሚገባኝ። በቃ መደደብ ብቻ ነው ጭንቅላትሽ። ኦኬ ስድብ እችላለሁ ነው መስደብ እችላለሁ። ማንም ቢሰድበኝ ተቋቋም ብዬ ከገባው ማንንም አዝረጥርጬ መውጣት እችላለሁ። ግን ይሄ አይደለም። ስብህና ከአንዱ ሰው ሲመጣ ሲያምን እና እኛ ስንጠቀመው ቃላቱን ካላመመን ሌላው ሲጠቀመው ለምን ያመናል? ለምን ወደ ራሳችን አንመለስም ቆም ብለን ለምን አናስብም? ዛሬ እሱ ያንን ቃል አይሚ ላይ ስለተጠቀመ እንዴት እኔ ያሉ አሉ ያወሩት ማታ ሌሊቱን በሙሉ ሲጨፈጭፉት አላደሩም እንዴ እሱስ ለምን አልተሰማቸው ለምን አልተሰማቸው አሁን እሱ ሲያወጣ ወይ ከሷ አንደበት እንደ እሷ እኮ ያውቃ፣ ነው የጎተጎተቹ ነው ያለችው። ምክንያቱም እነሱ የሚተዋወቁት ነገር አለ። እኛ ለምንድን ነው መሀል ላይ የምናሽቃብጠው? አሽቃበጥን እኮ በጣም አሽቃበጥን እንዴ ህይወታቸውን፣ እንኑራለን በቃ። አሁን እግዚአብሔር ካልፈቀደ ነገሩ እንደዚህ እንደዚህ እንደዚህ ነው። እንደዚህ ወደዛ ብሎ መምታት ምና ሲቀጥል ደግሞ እባክሽም፣ ሽምግልና ከመጣ ከዛው ጨርሰና በቃ፣ ወይ ቪዲዮ አትስሩልን፣ አንየው አንየው በቃ ጨርሳችሁ ምናምን ምናምን ትርጉም ከሆነ አይ መሀላችን ምንም ነገር የለምም ካላችሁ፣ እዛው ጨርሳችሁ አንድ ቪዲዮ ብቻ አውጥታችሁ አሳዩኝ። ወይ መፋቀራችሁ፣ ወይ መለያየታችሁ። አለበዛ ኦዲንስን እያሳመማችሁ ነው። ከናንተ ቃል ሲወጣ ገና ልጅቷ አህዱ ብላ ገዝቷን በከፈተች ሰዓት ነው ተስባ የገባችሁና። ኢንስታግራም ላይ ገብቼ ሞን ልጫዋለሁ ማናት? የእሷ ስድብ ሄዶ ይለጠፍበታል እንዴ? አይል ብሩክ፣ ብሩክ ነው አይለጠፍም። ለጠፍም የሷ አፍ በተከፈተ ቁጥር ጭንቅላቷን ነው የሚያሳየው። ድንገት ምንድነው አማርኛውን አቀላጥፋ ስላወራችሁ ብቻ ስድቤም ያምርልኛል ብላ ካሰበች ተሳስታለች። ስህተት ነው እያደረገች ያለችው። ምክንያቱም እሷ ስትሳደብ ያልተሰማት ሴትዮ አሁን ከሷ አንደበት እንደበት ሲወጣ ለምን ተሰማት? እነሱ እኮ ምንም አሉ? ወደዚህም አሉ ለምን ይዞ በጥፊ አይላት? ምን አገባት? የራሱ ሰው እኮ ናት። ምን ለምን እናሽቃብጣለን እንዴ? አሁን እኛ ሀያ ደቂቃ ነው የምናያት ወይ ሰላሳ ደቂቃ ሰላሳ ደቂቃም አትሞላም የምናየው። እንትን ቪዲዮ በዚች ሰዓት አይታናቸው እነዚህ ልጆች አሁን ምን ይስሩ? አዲስ አበባ ውስጥ አብረው ይሁኑ አይሁን ይጣሉ አይጣሉ፣ ማናቀው። አስተያየታችን እኮ በዛ። እኛ እንኑሩላቸዋለን እኮ ወይኔ። ምንስተካከል ከሆነ ኦዴንስ ታስተካከሉ። አትስደቧቸው። እሷ ስታጠፋ ከሰደብናት እሱ ሲያጠፋ ከሰደብ ነው ጥሩ አይደለም። በቃ በምክር አገልግሎት መመለስ ነው። ወይ ብሩ ትክክል አይደለም ሴት ልጅ፣ ይሄንን ቃል ለሴት ልጅ ለምን ተጠቅምክ? እንደዚህ አይደለም። እሱ ተናግሯል በኔና በሃይሚ ቦታ ላይ ቆማችሁ የምናሳልፈውን ነገር ብታይ ኖሮ ማናችንም ላይ አትፈርዱም ነበር አለ። እውነት ነው። ነገሩን የያዘው ሰውዬ ነገሩን የያዘው ሰውዬ ነው እንጂ ያለበትን ቁስል የሚያውቀው ውጭ ደጅ ላይ የሆነ እንዴት ያውቀዋል? እኔ ያውን ምን አይነት ሰው ልሁን መጥፎ ሰው ልሁን ጥሩ ሰው ልሁን፣ የምታውቂው ነገር አለ እዚህ ጋ ብቻ ገስት ላይ ወጥቼ አፌን እንደዚህ እንደዚህ ብዬ ስለከፈት ወይ ስላወራሁ ጥሩ ላልሆነች እኮ እችላለሁ፣ ለአንቺ እዚህ ጋ እኮ ትትትት ብዬ ሌላ ቦታ ይጀ ያለ እሱ እንደዚህ ነው ልልም ችላለሁ። ሰው እንዴት ነው ቂጣ ሆኗል። ሰው ቂጣ በዚህ ጋ ስትገለብጩ ይጠቅራል፣ በዚህ ጋ ቡኒ ይሆናል። ምናምን እየተገላበጠ መኖር ጀምሯል ሰው እና እኛ ስናወጣ ነው ያልተሰማኝ እሱ ሲያወጣ ለምን ተሰማችሁ? ለምን ለሊቱን በሙሉ ስትረግጡት፣ ሌሊቱን በሙሉ ያወጣ እንዴ? እኛ ስንናደድ ካልተቆጣጠረን ታዲያ ምናምን ሰው ነን እኛ። የምናወጣውን ቃላት እኮ ማወቅ አለብን። ስንናደድ ሰዎች አይደለን እንዴ? ሰዎች እስከሆንን ድረስ የምናወጣውን ምንድን ነው የምንለው ከአንደበታችን ምን አይነት ቃል ነው እያወጣን ያለ ነው ብለን ማስተዋል አለብን። ከሱ ጋር መምጣት የለባትም ሲጠራት፣ አትምጣ፣ አረ እባክሽ ደህና ነሽ፣ እሱ ላይ ትቆያለሽ። እንዲህ የምትይዋ ልጅ? እንዴ፣ ምን አገባችሁ! ምን አገባችሁ! እነሱ እኮ ሲጀመር ወይ የሆነ ስራ ባይሆን ኖሮ እንዴ፣ እኔ የምር ተጣልተው ቢሆን እኔ የሚመጣው አይመስለኝም። እንዲ በተራተራ ተራ እሷም ደግሞ እሱን ፈልገው አይደለም ልጁ ፈልገው አይደለም። እንዲ እየሆነች ያለችው አሁን እኮ እሷ እኮ እንደፈለገችው አርጋችሁ ነው እያወራችሁ ያላችሁት። እሱ እኮ የራሱ ህይወት ሊኖረው ይችላል። ልጁ እኮ አሁን ምኑንም ያቆጉድ የለም እኮ ጭራሽ በቃ እንደዚሁ ዝም ብለን አናቁም የተባለ ነው የሚመስለው። አንድ ቃል ይሰነዝራል አለቀ በቃ፣ ሌላ ነገር አያወራም። አለቀ በቃ አጅበኝ ነው አጅበኝ ነው የተባለው ልጁ በቃ አጃቢ ነው። ለዛ ልጁንም መዘግዘቅ አያስፈልግም። ቃላቱ ምናምን መጥፎም ቃላት እያወጣ አይደለም፣ ጥሩ ቃላት ነው እያወጣ ያለው። እና ብዙም አትንኩት ልጁን ምክንያቱም ምንም ክፋት እያወራ አይደለም። አንድች ቃል ነው የሚያወጣት። ሌላ የሚያወጣው ነገር የለም። ሲቀጥል አመት ሙሉ የምታውቀውን ሰው በሁለት ቀን ሰው የምትቀይረው ይመስላችኋል? አረ እባካችሁ ተስተካከሉ። የምንሆነውን ነገር እንወቅ። እንዴ እየተከተልን መቼስ መግረፍ የለብንም። እስኪ እኛ መጀመሪያ ስለ ራሳችን እንወቅ፣ አንድን ከዛ በኋላ ያለውን ነገር። እንዴ እንዴ አናንተ እንዴት ነው የገመታችኋት ማለት በጣም ከወደዳችኋት እኮ በሁለት ቀን ውስጥ ህይወት ሽንምሪ ማለት ከባድ ነው። ያ ሰው ጥሩ ይሁን መጥፎውን ታቋለች አታውቀውም። እናንተ የሚያያችሁት ሁለት ቀን ነው። እሷ ግን ብዙ ጊዜ ልታውቀው ትችላለች። እኛ የምናውቀው ነገር የለም። ኦዴንስ የሚያውቀው ነገር የለም። ግን ቢያንስ ለእሷ እኮ ካዘለላትም አብረሹ ሁኝ የምንላት እኮ ጥሩ ሰው ነው ወይ? እንደ ኦዴንስ እንደ እህት ከሆነ ይሄ ያመጣሽው ሰው ጥሩ ሰው ነው ወይ? ባህሪው እንዴት ነው ሂስትሪውን ምናምን እንደ እህት ከሆንን ትክክለኛ እህት ከሆንን እንደዛ መሆን ያለበት እንጂ የመጣውን የሃይሚ ያልቋል። የብሩክ ተራ ነው አሁን። የሃይሚ የሆነ ሰሞን ላይ ነበር ስትረገጠ የነበረው። አሁን ደግሞ የብሩክ ነው። ከዛ ሲያልቅ በቃ ወደኛ ይመለሳሉ። እነሱ ይመስለኛል ይህን የሚጠብቁት መሰለኝ። ስድቡስ እስኪያቆም የሚጠብቁት መሰለኝ። እኛ ብንለፈልፍ ብንለፈልፍ ብንለፈልፍ እንዴ እኛ እንትን ሙዚቃ ነው እንደምን ሞዝቀው እዚህ ጋር ጋስት ላይ ቁጭ ብለን ቢያንስ የኛንም ስሙ፣ እንጂ ሲቀጥል ደግሞ አስታራቂው ራሱ እዛው ጨርሰና አያስፈልግም እኮ በቃ እዚህ ጋር። ምክንያቱም እንደዚህ አጓጉል ቃላት የሚወጣም ከሆነ ወደ ውስጥ እስቲ ውስጥ ከተታቸውና እራስ ጋር አርጋቸውና ቁጭ ማንንም ያውንም የመጣው ልጅ ሳታስገባ ቁጭ ብላውራቸው በቃ ችግራቸው ምን እንደሆነ እስቲ ቁጭ አድርገው ሁለቱንም አንድ ቤት ውስጥ ወይ እውነትም እንደተባለው ሁልፍ አርጎ መውጣት ነው ምግብና ውሃ አስቀምጦ እንደተባለው ምን ምን እንዴት እንደሚፋጠጡ ራሱ ማየት ነው በቃ ግራ ነው የገባን ታዲያ ምን እንወስንኛ እሺ ወይ አንድ አፍታ የሆነ ቦታ ይውሰዷቸው ወይ አንድ ቦታ ላይ ጭር ያለበት ቦታ ላይ የማይበጡበት ቦታ ጥሎ መምጣት በፍቅር ይመጣሉ ከዛ በኋላ እራሳቸው ተያይዘው። አዋ የሚረዳቸው ሲያጣ እራሳቸው እየተረዳዱ ተያይዘው ይመጣሉ። ካልሆነ ምን ታዲያ ምን እናርግሽ? ግራ አገባንኮ እመቤቴን፣ ግራ አገባን እንዴ። ለምን ለነገሩ ኮ አንዳንድ ኦዲየንሶች ናቸው ሁሉ ያስገቧቸው ያላችሁትና እናንተ ሰዎች ብትስተካከሉ ባካችሁ። ተስተካከሉ ባካችሁ፣ ባካችሁ፣ ባካችሁ። በእናንተ ልነው ልጆቹ ገደል እየገቡ ያሉት። ተባካችሁ ሴቶች ነን ሴትን አንስደብ፣ ወንድም አለን ወንድን አንስደብ አባት አለን እንዴ። ሴት ያሳደገው ሴት ያሳደገው እኮ ምርጥዬ ነው። አታቆም እንዴ አይባልም። ደሞ ኮልታፊት ከሰማሽኝ ኮልታፊት አይባልም። እሺ ድንገት ታች ልትኖሪ ትችያለሽ አይባልም። ሴት ያሳደገው ወንድ ያሳደገው የሚባል ነገር የለም። እናት እናት ናት፣ አባት አባት ነው። እንደ እናትም እንደ አባትም ሆና እስካሳደገችው ድረስ ደግሞ ጀግና ናት እሷ። ሴት አትሳሳች የምታወሪው ነገር ተሰማው ተደመጥኩ ብለች ብዙ ባትሳሳቺ አሪፍ ነው። ጀግና አትበሏቸው። ጀግንነት ሁለቱ የመጣባቸውን ነገር ቁጭ ብለው በራሳቸው ሆነው ሲፈቱት ብቻ ነው ጀግንነታቸው። በቃ ሶስተኛ ሰው ሳያስገቡ ይሄ ይሄ ይሄ አደጋ መቶብናል፣ ይሄ መከራ መቶብናል ብለ ቁጭ ብለው ነገራቸውን ቁጭ ብለው የእኔ ጋር ያለው ጥፋት ምንድን ነው፣ አንተ ጋር ያለው ጥፋት ምንድን ነው ተባብለው ቁጭ ብለው ሲያወሩና ነገሮቻቸውን ፈተው ፈተናል በራሳችን ነገር ፈተናል ብለው ሲመጡ ጀግና ናቸው አሁን ግን ሁለቱም ጥፋተኛ ናቸው ሀይብዬ ጋም ጥፋት አለ ብሩኬ ጋም ጥፋት አለ የለም አንልም ምክንያቱም እርግጥ አርገው እልህ ነው እንዲ ያደረጋቸው ያሉት እልህ ደግሞ ምንድነው እልህ ትዳርን ያፈርሳል ያ የያዝነውን ያስጠፋል እልህ እልህ የትም አያደርሰንም የትም መውጫ የለንም እልህ እል፣ ዝም ብሎ ነው። ዝም ብሎ መገፋት ማለት ነው። እልህ ማለት ከኋላ እንደ እንትን መገፋት ነው። ዝም ብሎ ገደል ጫፍ ድረስ ልክ ገደል ጫፍ ድረስ ከተነስ ከደረስም በኋላ መልሱን እንደማለት ማለት ነው። ለዛ ወደ ራሳችሁ ተመለሱ። እኛ ሁሌ መለፍለፍ፣ አረ ተው ተው። ግን ለእናንተ የእኛ ድምፅ፣ ድምጽ ሙዚቃ ሆነ እንዴ? አረ እባካችሁ፣ አረ እባካችሁ። እሺ የማንን እንስፈንላችሁ የእኛን ድምጽ አይሰሙም እንዴ? ይኸውልሽ፣ ቁም አለ የምትለው እንደዚህ ሜሽን እየተደረጉ በእኛ ማለት ነው። ሜሽን እየተደረጉ እኛ እዚህ ከነሱ ጎን ቆመን ታፍኗል። የእኛ አይታይም፣ ፍትህ ለእኛ ማለት ነው። አይ ፍትህ አለን እኮ እንደ ከሶስት ቀን ካራቀን በፊት ጀምሮ ፍትህ እስከ መቼ? ፍርድ ቤት እንኳን እኮ ይቀጥራል፣ ቢያንስ እንዴ። እነሱ እኮ እኛን የሚቀጥሩት እንኳን ነበር። ያለ መርካት ማነው? ሃይሚ የዛሬ ፕሮግራማችን እኮ ሌላ ነው ያሰብነው፣ አልነገሩሽም? ምንድን ነው አልነገሩኝም። እኔ እኮ ዝም ብዬሽ አንቺና ቲጂና አይሻ እየጠበቅን ነበረ። ወብሴ እነሱ ካይመጡ አይጀመርም አለች። እንግዲህ እንጠብቅና ስለታስማማ ስራ ላይ ትመስለኛለች። እስቲ ትምጣና ምን ይመስልሻል? ኧረ ተቃጠልን ነት ነ ምን ብለን ምን ጋር ይተቃጠል? እኔ እንደዛ ነው ያሰብኩ። ሲቀጥል ደግሞ ዛሬ አስተራቂ ብሎ የመጣው ምፍታ ነው ምፍቱ ነው ማን ነው? እኔ ግን እንደዚህ አይነት ማስታረቅ የለም። ለሱም ድጋሚ ማስተላለፍ ያስፈልገዋል። አንቺ መያሽ ወንድ ይዘሽ ነው ምን ማለት ነው? ሊያባላቸው ነው፣ ሊያገዳድላቸው። ወይኔ እንደዚህ አይነት ለሱ የሚሰማ ከሆነ ለሱም መልት አራትግንይይቄልጠይቃችሁይይአንድ ጥያቄ ልጠይቃችሁ። ስ ቆይ፣ ተው፣ ወንድሞቻቸውን ተው። እነሱ በቃ ቡታጀራ ናቸው፣ ስራ ላይ ናቸው። ኦኬ፣ ዩቲዩበር የሚሰሩት ጓደኞቻቸው ጠቅላላ ጎናቸው ናቸው። ለምንድን ነው መፍታት ያቃታቸው? ማነው ስሙ? ቅድም እንትን ጥሪልኝ እዛ ጋር የእውነት ከሆነ ነው ውሻ ስለሆነ እኮ ነው ላ ላይ ተደማመጡ ኢንስታግራም ላይ አብረው እየሰሩ ነው ከማርክ ጋር እሺ ኤፍሬም እና ዊና እንኳን ያው ትንሽ ታሟል እግዚአብሔር ይማረው እሱንም ሬል ፈናል ነው የሚማረው። ምረ ብቻ ሳይሆን እነሱ ብቻ ሳይሆን የማት አሉ ሐሰን እራሱ አሁን አዲስ አበባ ውስጥ ቡታ ጀራ ነው የሚሰራው። ማይ አለች በእሷ በኩል አይደለ? ማይስ መቻ የነጥ ጓድ ሁለት ቀን ወጣ ብትራ ተናገረች፣ ከዛ ገባች ገባች። አይደለም ጓደኝነት ከሆነ እኮ ሃይሚዬ ቁጭ በይ። ጓደኝነት ትክክለኛ ጓደኝነት ከሆነ ሃይሚዬ ቁጭ በይ፣ አንቺም ጥፋተኛ ነሽ። እንደዚህ እሱ አደረገ ብለሽ ማድረግ የለብሽን ነበር። እንደዚህ እንደዚህ ነው ብላ ቆጣ ብላ አስቀምጣት፣ ተነጋግረው ፈተው መምጣት እኮ ይችላሉ። እሱም ደግሞ በጣም ቤስት ናቸው ሀሰንና ሁለቱ ለነገሩ በቃ ከስራ አልሶሪ በቃ፣ ምን አይሚዬ ይኸውልሽ፣ አሁን ማንንም አትቀርም። አይሚ ቦስ ራሱ ይችል ነበረ። አይሚ ከዚህ በፊት ካየሽው ቦስን ማርያምን ቡታጀራ ድረስ ሄደዋል። ሙቤን የሆነ ነገር ገጥሞት እና ይሄ ነገር ለምንድን ነው ማስተካከል ያቃታቸው? ግዴታ ማለት ስራዩን መርካቶ አዳምጪ፣ መርካቶ ያዳምጪ ሳጨርሽ፣ ስራ ስለሆነ ስራ ስለሆነ በቃ መታገል አልፍ። አሁን እሺኔ ስራ የሚባለው ነገር አስተካክለው አስተካክሎ፣ ሽምግልና እንዴት እንደሆነ ያውቃል በእርግጠኝነት አሁንም ጎጥቷቸው የሚመጣው ሰው ሽምግልና እንዴት እንደሆነ ያውቀዋል። ምክንያቱም እሷ ጋር ጨርሰሽ እሷ ጋር ከጨረስሽ በኋላ እሱ ጋር ሄደሽ መጨረስ ነው እንጂ የተጋጋለ ነገር እንዴት አንድ ላይ አንጥተሽ እንዴት አንድ ላይ ትበው። እህት፣ የኔ ጓደኛ፣ የኔ ውድ እንደተማረ ሰው ቁጭ ብላ አናገራቸው እና የሚፈታ ከሆነ ፍታ። ሲቃጠል ሽምግልና እንደዚህ አይደለም። እኛን እኮ ፋራ አረጋችሁን። አረ ተው፣ ስግጥ ያለ ሰገጤን ያረጋችሁን እንደዚህ አይደለም። መጀመሪያ አንዱን ጨርሰ ሄደ አንዱን ጨርሰ ቪዲዮ ላይ አታምጣቸው። በቃ እኛ ሺ ቪዲዮ አንፈልግም። እንደዚህ አይነት ቪዲዮ ከሆነ አታምጡት። ሺ በቃ ማየት አንፈልግም። እንደዚህ አይነት ቪዲዮ እንዴ እኛንም አታጨልሉ፣ ሌላውንም አታጨልሉ። ለራሳችሁም አጨልሉ እየመጣችሁ እየጨለላችሁ ነው የሚመስለው እኮ ለዛ ቁጭ አድርጋቸው እና አብራችሁ ሆናችሁ የመጀመሪያ የእሷን ሀሳብ ተረድተናና እሱ ጋር ደግሞ የእሷን የተረዳኸውን ሀሳብ እሷ ጋር አንጸባር እሱ ጋር አምጥተን አንጸባርቀው። ከዛ በኋላ እኮ ነገሩ ሊፈታ ይችላል። ውይችናት እንደ ብለ ራስን አሁን እኮ ምን እንደሆነ አታቀው። ለማስታረቂውን እኔ ለማጣላትው የምትመጣው እኮ ግራ ገባል። ቆይ በቃ ጨርሳችሁ እኔ ገባለሁ። ይሄ ሽምግልና ላይ አይሰራም። ሽምግልና ላይ አንዱን አስተኝተን አንዱን እያነሳን አይደለም። ሁለታችሁም ትክክል አይደላችሁም ቁጭ በሉ ተብሎ በቂጣቸው ተቀምጠው ነው ዝቅ አርጋቸው ምክንያቱም አሁን ይሄ እንትን ስላልልህ የሚባለውን ሰውዬ አስወጣላቸው፣ አስተንፍሰ ዝም በሉ እንድትንታየ ለዛ አሁን ምንድን ነው ትክክለኛ የተጣሉ ከሆነ አንተ ብቻ የምትችላቸውም አደለም፣ ጓደኞች አሏቸው። ሁለት ሁሉንም ጓደኞች ሰብሰብ አርግና ትችላለህ እኮ መቼስ አያቀታችሁም። የባለፈውም አሁን ሽምግልና ብላችሁ እንደ ልደት ላይ ያመጣችሁ እቃ እቃ ጫወታ ያረጋችሁት ምክንያቱም ልጆች ህጻናት ናቸው እንደዚህ የሚታረቁት የሆነ ልደት ትጠራለ ብና በቃ ይቅርታ ተባባል። ትክክለኛ ጠልክ ሆነ እኮ በከባዱ ነገር የተጣሉት አይደል እንደ ብሩክ አጥፍቶ ነው የተጣሉት። ከብሩክ ደግሞ እሷም ሌላ ጥፋት ደረበች። ድጋሚ ብሩክ ጥፋት ደረበ። እንደዚህ እየተባለ ነው። ይሄ ትክክል አይደላችሁም። ሁለታችሁም ትክክል አይደላችሁም። ተባብላችሁ ቁጭ ብላችሁ ነው እንጂ ሰፕራይዝ እናርጋቸው እና ይቅርታ ይሄ ኧረ አይሆንም። ትልልቅ ልጅ ሰዎች እኮ ነን።